የተወዳጁ ድምፃዊ አብዱኪያር እጅግ መራር ከነበረው አደጋ በኋላ ዛሬ በክራንች የመቆሙን መረጃ ብቅ ብሎ በምስጋና አስተላልፎ የደረሰብኝ ከዚህም የከፋ ነበር፣ ሊነጋ ሲል ይጨልማል የሚል ይዘት ያለው መልእክትን አስተላልፏል። አሁን አብዱኪያር ከደረሰበት ከባድ ሀዘንና መከራ የመመለሱን ጉዳይና አዲስ ስላጋራው መረጃም እንነግራችኋለን። ልሳን ሚዲያን ያግዛል ያበረታልና ሰብስክራይብ በማድረግ ቤተሰባችንም ይሁኑ። በሰላም እንዳሳደርከኝ በሰላም አውለኝ ብለን ቀናችንን የጀመርን እንዲያው ስንቶቻችን እንሆን? ነገሮች ከመሆናቸው በፊት አስፈላጊውን ቅድመ ሁኔታ አድርገን ከችግሮች የዳንስ እንዲያው ምን ያህል ብንሆን ነው? አንዳንዴ ወጥቶ መቅረት ቀልድ የሚሆንበት አጋጣሚ ለብዙዎች መራራውን የህይወትን ቅፋት ሆኖ የብዙዎችን ህይወት አናክቶ እንደ እግር እሳት እየበላም ይቀራል። አብዱኪያር ላይ የሆነው ግን ይህ ነበር ለማለት ጥቂት ሲቀሩት በፈጣሪ እርዳታ ዳግም ነፍስም ዘርቷል። ብዙ የማኅበራዊ ሚዲያዎች ሕይወቱን አጥተዋል እስከ ማለት የተለያዩ ሐሰተኛ መረጃዎችን የመሥራት አባዚያቸውን የወጠኑት፣ ከለታት በአንድ ቀን ተወዳጁ ድምፃዊ አብዱኪያር እጅግ አስደንጋጭ በሆነ የሕንፃ ላይ ያለ ሊፍት መበጠስ በኋላ ከበድ ያለ ጉዳት እንደደረሰበት የሚገልጽ ዜና ከተሰማ በኋላ ነው። ጉዳዩ ለብዙዎች መራራ ሐዘንን የፈጠረ ገና ሳይጠገብ አዲስ የለቀቀውን አልበም ከአድማጭ ከአድናቂና ከወዳጆቹ ጋር ፊትለፊት ተገናኝቶ ሳይዘፍን ሊቀርነው ወይ የሚያስብል ከበድ ያለ ጉዳት ደርሶበት የነበረ ጉዳይም ሆኖ ሳለ ደግሞ ከቀናት ልዩነት በኋላ የተሰነጠቁ አጥንቱ ገና ምኑም ባለየበት የልቡን መሰበር የሚያረጋግጥ የሐዘን መርዶም ይደርሷል። ይህ ደግሞ የአብዱ ኪያር ወላጅናት ህልፈተ ህይወታቸው መሰማቱም ነበር። በዚህ እጅግ ከባድ ሁኔታ ላይ በእንቅርት ላይ ጆሮ ደግፍ የሆነ ፈተናና ከአቅሜ በላይ የሆነ ችግር ተደራርቦብኛል። የምትወዱኝ ሁሉ በጸሎታችሁ አግዙኝ የሚል የማህበሬ ሚዲያ ልመናን ያስተላልፈው ልክ በዚህ ጊዜ ነበር። አብዱ ኪያር እኔ ፈንድቼ ሴት ለመሳም ስደርስ መጀመሪያ የሳምኳት የአሁኗ ሚስቴ ናት እያለ ብዙዎችን የሚያስገርመው አብዱ ኪያር እንዴት ጎበዝ ሴት መሰለቻችሁ! በጣም ነው የምወዳት። ከፍቷም ዝቅተዋም በፍቅር አልፈናል። ሁለት ልጆች ወልደንም አብረን በሰላም እየኖርን ነው እቴ የልጅነቴ እንዴት ነሽ የሚለውን ዘፈን የተዘፈነላት ለእሷ ነው። እኔም እሷን ማግኘቴ በጣም እድለኛ ነኝ፣ ቤተሰቦቼም ደስተኛ ናቸው ሲልም በሙያዋ ጎበዝ ነርስ የሆነችውን ሚስቱን የሚያሞጋግሰው የሚወደውን ቤተሰብ ሊበትን የደረሰ እጅግ ከበድ ያለ አደጋ ደርሶበት እንደነበርም ከዚህ ቀደም የመሰማቱ ጉዳይ አብዱ ኪያር በህዝቡ ዘንድ ጸሎት፣ ልመናን እንደሚያሻው የጠየቀበት ጊዜ ያኔ ነበር። ታዲያ ይህ ሁሉ የተስተካከለለት ቤተሰብ ያለው በተለይ የዘጠናዎቹ የሙዚቃ አድባር አሁንም ከመስራት ወደኋላ ያላለው ኮከብ ሙዚቀኛ አብዱ ኪያር ከዚህ ሁሉ ፈተና በኋላ ሊነጋ ሲል ይጨልማል የሚለው ጥቅስ ሰርቶለት ፈተናውም እየተቋጨ የጨለመውም ብርሃንን እየወለደ እንደመጣ የዛኔ ጸልውልኝ ባለው ማኅበራዊ ሚዲያ ዳግም ብቅ ብሎ ለምስጋና መጥቷል። ተወዳጁ ድምፃዊ አብዱ ኪያር ከደረሰበት ከዛ ሰቅጣጭ አደጋ አገግሞ አሁን በከዘራ ታግዞ መራመድ መጀመሩንና በቅርቡም ያለምንም እርዳታ መራመድ እንደሚጀምር የገለጸም ሲሆን አልሐምዱሊላሂ በከዘራ ድጋፍ መራመድ ጀምሬያለሁ በሚል በቪዲዮ አሰራጨው አብዱኪያር ጉዳት ከደረሰበት በኋላ ደግሞ የእናቷ ሀዘን ተደርቦበት እንደነበረ የሚታወቅ ሲሆን፣ ከሀገር ውስጥ ከተለያዩ ሀገራት በአካል በስልክ እንደዚሁም በኢሜልና በተለያዩ መንገዶች ያጽናናችሁኝ፣ ያበረታችሁኝ፣ የጸለየላችሁልኝ ወንድምናቶቼ እጅግ በጣም አመሰግናለሁ በማለት ወደ ሚዲያው ኢትዮጵያ ግን ብቅ ብሏል። አልሐምዱሊላህ ከሀዘኔ ተጽናንቻለው፣ ከህመሜ ማገግሜ፣ አሁን አጥንቴ ገጥሞልኛል፣ በከዘራ እየታገዝኩ በደንብ እየረገጡ እራምዳለው በሚል መልእክት ያስተላለፈው አብዱ ኪያር በሚቀጥሉት ቀናት ደግሞ በደንብ ተለማምጄ፣ በቅርብ ያለምንም እርዳታ በመራመድ ከእናንተ ከወዳጅ አድናቂዎቹ ጋር ፊት ለፊት እገናኛለውም ብሏል። አሁን አብዱ ኪያር የብዙዎችን ልብ ሞቅ ያደረገውን አዲሱን አልበም ከአድማጭ ከወዳጆቹ ጋር ፊት ለፊት ተገናኝቶ ልክ እንደ ቀድሞ በመድረኩ ይናኝበታል ወይ የሚለውን ጥያቄ ምላሽ የሰጠ የጤንነቱ ጉዳይም ዳግም ከመሳሪያ ከመታገዝ አልፎ ወደ ራስ መንቀሳቀስ የመቻል ሂደት ማምራት የመቻሉ ነገር የብዙዎችን ደስታ የመለሰ ቸር ወሬ አሰማን ያሉትን ቤተሰቦቹንም ልባቸውን ያሳረፈ ጉዳይም ሆኖ አግኝተኗል። ታዲያ አብዱ ኪያር በመልእክቱ ከሀገር ውስጥ ከተለያዩ ሀገራት በአካልም በስልክም ያጽናናችሁኝ ከጎን የሆናችሁ እህት ወንድሞቼ፣ እጅግ በጣም አመሰግናችኋለሁ። ላጽናናችሁኝ፣ ላበረታችሁኝ ሁሌም ምስጋኔ ከልብ ነው። ለእናንተ የሚገባችሁን ያክል ሥራ ሰርቼ ሁሌም አስደስታችኋለሁ የሚል መልእክቱን አስተላልፏል። ታዲያም ልሳን ሚዲያ ይህንን መረጃ ወደ እናንተ እንደዚህ አቀረበች። ለቻናላችን አዲስ እንግዳ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን እንድትሆኑ እየጠየቅን ለዛሬ ማብቃል። መልካሙን ሁሉም ተመኘን።